ማቾ እስቲ ቆይ፣ እማማዝናሽ ቆይ፣ እስቲ ቆይ። እማማዝናሽ እማማዝናሽ፣ ይኸውልዎት፣ አደራ አደራ። እሺ፣ ዘካለስ ሚሎትን ስሙ ብሉ፣ ሚሎትን ብሉ። ቅድም ጭማቂውን ጠጡ እንደ ጠጡ፣ ጎበዝ። በኋላ መጣለው ጠይቆታለው፣ እማማዝናሽ እማማ ዝናዬሽ ቆይ። አዳምጧቸው አዳምጧቸው፣ አዳምጡ። አደራ አደራ፣ እሺ። ዘካነስ የሚሎትን ስሙ፣ ብሉ። የሚሎትን ብሉ። ያው ጠጣው ጭማቂውን አዳምጧቸው አዳምጧቸው፣ ጠጡ ጎበዝ። በኋላ መጣ ነው ጠይቆታለሁ። እማማ ዝናዬሽ እሺ፣ ይኸው ጠጣሁ ጭማቂውን። ጥፍሩ ሳጨርስ ደረቀ እጄ። በቀደም ነው የቆረጥ ከውጃ አይቆረጥ። ቆይ ስላ፣ አዳምጣቸው ቆይ ጎበዝ ወይዘሮ ዝናዬሽ ጎበዝ ኖት እርሶ በጣም ጎበዝ ኖት። አዎ፣ ጭማቂም ጠጡ እርጎ ጠጡ። ጣፋጭ አታብዙ። እሺ፣ በጣም ጥሩ፣ በጣም ጥሩ። ዘካሪያስ የሚለውን እሺ በሉ። እኔ እኮ እሱን ቢሮ ቢሮ እኛ ጋር ሐኪም ቤት እየጠራውት እያዘዝኩት ነው፣ እንዲያርግላቸው፣ እንዲያርግላቸው፣ እንዲያርግላቸው እያልኩት ነው እ አዎ አደራሁትን። እሺ በሉት፣ እሺ በሉ። እሺ እንዲያ ነው በሉ ደላውኑ እማማ ዝናሽ እሳቸው የሚሉት ምን መሰሉት? በጣም ደስ ብሏችኋል። አሁን እሳቸው የሚሉት እማማዝናሽ አዳምጧቸው። ጎበዝ ወይዘሮ ዝናሽ፣ ጎበዝ ነው እርሶ በጣም ጎበዝ ነው። አዎ፣ ጭማቂም ጠጡ፣ እርጎ ጠጡ። አዎ፣ አዎ፣ ጠጣው። በጣም ጥሩ፣ በጣም ጥሩ። ዘካራስ ሚሉት ንሽ ማለት ነው እኮ እሱን ቢሮ ቢሮ እኛ ጋ ሐኪም ቤት እየጠራሁት እያዘዝኩት ነው። እንዲያርግላቸው እንዲያርግላቸው እያልኩት ነው። አውቅ ያለሁ አውቅ ያለው ሽገር ስጥልኝ። አዳምጡ፣ አዳምጡ። እሺ ባሉት፣ እሺ፣ እሺ ባሉ። ደህና ሁኑ። እሺ፣ አሜን። ደህና ሁኑ። ሰላም እንገናኝ። ባል። ቻው ቻው። ዶክተርዬ፣ ቻው ቻው፣ ዶክተር በረከት እሺ፣ ቻው፣ ቻው፣ ቻው። ደስም ያላቸው ዛሬ እር በለው። ይበላሉ፣ ይጠጣሉ ደግሞ ይጫወታሉ። ደግሞ ውጪ ተዝናኑ ስላቸው ይሽላሉ ስለው። እንዴት ደስ እንዳለው መዝሙር እያደረጉ ይጫወታሉ እላቸው ሁልጊዜ። እሺ እላቸዋለሁ። እሺ፣ ቆይ ቆይ፣ ሌላም ደግሞ እምቢ አሉኝ። ነገር አለ እንግዲህ ሴትዮ ላይ ልትውል ነው። ጥሩ ደረ አይ፣ እሳቸው ናቸው ዶክተር በረከት ናቸው። ቆይ ሄሎ፣ ዶክተር በረከት? አዎ ይኸውልህ፣ ዶክተር በረከት ነኝ እኔ። ደግሜ ደወልኩልህ፣ ድጋሚ ደወልኩልህ። እንደምትናቸው እማማ ዝናሽ ተዝናኑ በጋሪው ተንሸራሸሩ ውጭ ላይ ከግቢ ውጭ ተንሸራሸሩ። ፀሐይ ይምታወት በላቸው ንፋስ ይምታወት ተንሸራሸሩ። ፍሉ አሚዱ እሺ እማማ ዝናዬሽ። ሰምታውኛል መቼም እማማ ዝናዬሽ ሰምቻለሁ እሳቸው ው እኔ ደግሜ ደወልኩልህ ድጋሚ ደወልኩልህ። እሺ እንደምትላቸው ደግሞ እማማ ዝናዬሽ ተዝናኑ፣ በጋሪው ተንሸራሸሩ፣ ውጪ ላይ ከግቢው ውጪ ተንሸራሸሩ። ፀሐይ ይምጣ ወቶ ናቸው ንፋስ ይምታቸው። እሱ ስራ ባዛብኝ አልተመቸኝም እያለ ነው። አቤት አቤት፣ ውሸት አቤት ውሸት ውሸታቸውን ነው፣ ዶክተር በረከት ውሸታቸውን ነው። ውሸታቸውን ነው፣ ዶክተር በረከት። እኔ አላልኩም፣ እኔ አይመቸኝም አላልኩም። ኧረ አትቆጡኝ። አሰደሙኝአስቆጡኝ ምን አረኮት? አረኮት? ምን አረኮት? ምን አረኮት? ምረኮት? አንተ መሸጦ ባርያ፣ ቆይ አገኝሃለሁ። ቆይ አንተ ባለጌ፣ ለምንድን ነው የምታስቸግራቸው? አንተ መሸጦ ባርያ መጣውን ምን አይነት እንደው መጥፎ ሰው ነህ። እንደው አንተ ልጅ እንደው ባሪያ ሬባ እንደው ሄ አስቆጡኝ። ሁሉ ት እማማ ዝናሽ እኔ አሁን ምን ምን ብዬሽ ነው? እሳቸውን ነው አሁን እንትን ምን ቆጥ ተቆረጠም ወይ ደረቀ? ይኸው ይሄ አንድም አልተቆረጠም። ስኮት ምን አረኩት ምን አረኩት? አስቆጡኝ። ይቅር በሉት በሉልኝ እ አሁን እኔ እርሶ እንትን ካላሉ እንትን አይሉ። ሄሎ ዶክተር በረከት ሄሎ። ኧረ ይቅርታ አድርጉለት በሉልኝ እ አደራ አደራ። በሉ በሉ በሉ፣ ይቅርታ በሉለት። ይወስደኛል ይወስደኛል በሉ ይቅታ በሉለት እኔ ነኝ እምቢ አልኩት በሉ አሁን ወደፊቱ እያሸራቸረ እንዲያናፍሰኝ ላአሁኑ ይቅታ በሉለት እኔ ነኝ ያስቸገርኩት፣ እንጂ እሱ አላስቸገረም በሉ ምነው ስሞትሎት እኔን እንዲወለ ግደይ ወንጀለኛ ቀበሉ ለዛሬ፣ ቀበሉ ለዛሬ፣ ይቅር በሉት። እንዲህ አዟዙረኝ እንዲህ አንሸራችረኝ እኔ ነኝ ያስቸገርኩት፣ እሱ እሺ ብሎኛል። ለበሉ ውይ ውይ ውይ ውይ

የቡልጎ ኮከብ እርሶ ካሉማ መቼስ ምን ይደረግ። እርሶ ካሉማ እሺ በቃ መቼስ ምን ይደረግ። ይቅር ብያለሁ። ሌላ ጊዜ ግን እንሂድ ሲሎት በቃ እሺ ብለው መሄድ ነው።